አሰላሙ አለይኩም ወራህማቱላሂ የበረካቱ። ሰላም ሰላም፣ እንዴት ናችሁ? የዩቱብ ተመልካቾቼ ደህና ናቸው? እኔ አለሁ፣ አልሐምዱሊላህ። ስትገቡ እስኪ ስትገቡ ላይክ ሸር፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቶኛ፣ አዲስ ነኝ ማለት ነው ቤተሰብ እና ቤተሰብ የዛሬው ቪዲዮ የሚሆነው እኔ ጠቀመኝን ነው ማለት ነው ማሳያችሁ። ያው ቀለል ያለ ነው ይሄ፣ ሁሉም ሰው ያውቀዋል፣ ነገር ግን ያው ለማስታወስ ያክል ነው ማለት ነው። እና እዚህ ጋ ዘባዴ ታያችኋል። በአማርኛ ሮብ ይባላል፣ ያኔ እርጎ ይባላል ማለት ነው በአማርኛ እርጎ ይባላል እና ይሄ ለእኔ በጣም ስለጠቀመኝ ነው ማለት ነው። ጨጓራዬን ያመኝ ነበር እና ለጨጓራ የምጠቀመው ወላሂ በጣም አሪፍ ነው። ጧጧት በባዶ ሆዳችሁ ተጠቀሙት ማለት ነው። ወላሂ ቅስቅስ ነው የሚያደርገው። እስሚላ እና ተጠቀሙት ላችኋለሁኝ ማለት ነው። በተለይ ማዳም ቀመሞች ምግብ ለማትጠቀሙ ለሚዘጋቸው ምናምን ይህንን ጧጧት ተጠቀሙ፣ ከዛ ቁርስ ብሉ ማለት ነው። በጣም አሪፍ ነው። እኔ በጨጓራ ህመም እየተሰቃየው ነው። እስቲ መዳኒክ ካላችሁ ኮሜንት ላይ ጻፉልኝ። ይህንን ግዝተች ተጠቀሚ ብላችሁ ኮሜንት ላይ አሳውቁኝ፣ ግዝቼ ጠቀሟለሁኝ ማለት ነው። የጨጓራ ህመም በጣም ከባድ ነው። እና ቤተሰቦችዬ አዲስ ነኝ፣ አበረታቶኝ ማለት ነው። ለፊት ራሱ በጣም አሪፍ ነው። ለፊት ጥረት በጣም ቆንጆ ነው። እና ተጠቀሙ ትላችኋል። እና ኮሜንት ላይ ሀሳባችሁን አስቀምጡልኝ አዲሶችም ካላቸው እንደ ማመር ማለት ነው። ኮሜንት አስቀምጦልኝ እመልሳለሁ በታማኝነት። እና የዛሬው ቪዲዮ ይህን ይመስላል። እኔ ስለ ተጠቀምኩበት ነው። ያው ቪዲዮ ሰርች የለቀቁት ማለት ነው፣ ተጠቀሙት ማለት ነው። ያው ጨጓራ ትንሽ ከባድ ነው ወላሂ። በተለይ ሰው ቤት ያላችሁ ሰው ቤት ያለን በሙሉ ራሳችን መጠበቅ አለብን ማለት ነው። እና ወዳችኋለሁ። እኛ በረታቶኝ፣ ተወደዳቸውት ላይክ፣ ሸር፣ ሰብስክራይብ በማድረግ ተቀላቀሉ። ኢንሻአላህ በቀጣይ ጥሩ ጥሩ ቪዲዮዎችን እለቃለሁ። አስተማሪ የሆኑ ቪዲዮዎች እለቃለሁኝ። አበረታቱኝ ማለት ነው ውዶቼ። የዛሬው ቪዲዮ ቀለል ያለች ናት እና ኢንሻአላህ ጥሩ ጥሩ ቪዲዮዎችን እለቃለሁኝ። ደህና ሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።